ዛሬ እንድሰሙኝ እፈልጋለሁ በጆሮአችሁ ብቻ ሳይሆን በመንፈሳችሁም ጭምር። ምክንያቱም ዛሬ የምነግራችሁ ተራ ነገር አይደለም፣ የሚመችም አይደለም። ይህ ማስጠንቀቂያ ነው። በአማኞች ሕይወት ውስጥ ዘልቆ የሚገባ ልማድ ነው። ስውር ነው። ምንም ጉዳት እንደሌለው የሚታይ ነገር ነው። ነገር ግን የጸሎት ሕይወታችንን ኃይል እየጨረሰ ያለ ነገር ነው። ይህም ተኝተን ስለ መጸለይ ነው። ስለ አካላዊ አቋማችን ብቻ ማለት አይደለም፣ ስለ መንፈሳዊ ሁኔታችንም ነው የማወራው። መጽሐፍ ቅዱስ ተዋጊዎች በአልጋ ላይ ሆነው ሲጸልዩ አያሳይም። በጉልበታቸው ተንበርክከው ነው የሚያሳየው። ለጦርነት ዝግጁ በሆነ አቋቋም ላይ ሆኖ ነው የሚያሳየው። ለምን? ምክንያቱም ጸሎት ጦርነት ነው። በጦርነት መተኛት ደግሞ እጅ መስጠት ነው። ያለ አክብሮት ውጤት እንፈልጋለሁ እንደማለት ነው። አሁን ግልጽ ላድርገው፣ እኔ እዚህ የመጣሁት መጥፎ ስሜት እንዲሰማችሁ ለማድረግ አይደለም፣ ላነቃችሁ ነው የመጣሁት። ምክንያቱም እግዚአብሔር ለሰነፍ እምነት ምላሽ አይሰጥም፣ አጥብቆ ለሚጸልይ ምላሽ ይሰጣል። በጠዋት ቀደም ብለው ለሚነሱ ሰዎች ወደ መገኘቱ ጠልቀው ለሚገቡ በፍርሃት በፊቱ ለሚቆሙት ምላሽ ይሰጣል። እንግዲያው ዛሬ መጽሐፍ ቅዱስ ጸሎት ስናደርግ ስለ አቋቋማችን የሚናገረውን እንነጋገራለን፣ በሰውነት ብቻ ሳይሆን በልብም። ምክንያቱም ወደ ቅዱስ አምላክ ስትቀርቡ እንዴት አመጣጣችሁ አስፈላጊ ነው። ጸሎት ብዙውን ጊዜ እንደ ጸጥታና ሰላማዊ ጊዜ ነው የሚታየው ዘና ለማለትና ከእግዚአብሔር ጋር በእርጋታ ለመነጋገር መጽሐፍ ቅዱስ ግን ጸሎት ከመጽናናት ያለፈ ነገር እንደሆነ ይገልጻል። ጸሎት መንፈሳዊ ጦርነት ነው። የጦር ሜዳ ነው፣ የጨለማ ኃይሎች ከእግዚአብሔር ጋር የሚጋጩበት። እናም የእኛ ቃላቶች፣ እምነትና አቋቋማችን በዚያ ጦርነት ውስጥ ክብደት አላቸው። ጸሎትን እንደ የረፍት ጊዜ ወይም ከእግዚአብሔር ጋር የሚደረግ ንግግር ብቻ አድርጎ መመልከት የሚፈልገውን ጥንካሬና አጣዳፊነት በትክክል አለመረዳት ነው። ጠላት ቀርፋፋ አይደለም። እናንተን ለመብላት፣ ለመስረቅ፣ ለመግደልና ለማጥፋት በመፈለግ ዙሪያችሁን ይሽከረከራል። ዘና ባለ መንፈስ ወይም በግዴለሽነት ወደ ጸሎት የምንቀርብ ከሆነ በመንፈሳዊው ዓለም እጅ የመስጠት አደጋ ውስጥ እንገባለን። ጳውሎስ በኤፌሶን 6 12 እንዲለናል መጋደላችን ከደምና ከስጋ ጋር አይደለም ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። ያም ማለት ጸሎት የመቃወምና የመከላከል ስልታዊ ድርጊት ነው። በምንተኛበት ወቅትና በግማሽ ልብ የሚደረግ ነገር አይደለም። ጸሎት ንቁ መሆንን ይጠይቃል። በቅዱሳት መጻሕፍት ውስጥ ጸሎት ብዙውን ጊዜ ዓላማ ካለው አካላዊ አቀማመጥ ጋር አብሮ ይመጣል፤ መንበርከክ፣ መቆም፣ እጆችን ማንሳት፣ ፊት ለፊት በግንባር ተደፍቶ መጸለይ፣ እያንዳንዱ በመንፈስ መንቀሳቀስንና ዝግጁ መሆንን ያሳያሉ። እነዚህ ተራ አቋቋሞች አይደሉም። እጅ መስጠትን፣ ትሕትናን ጥገኝነትንና ጥንካሬን በአንድ ጊዜ ያስተላልፋሉ። ግን በጸሎት ጊዜ ተኝቶ መጸለይ በመንፈሳዊ ጦርነት ውስጥ እምብዛም አይታይም። ይህ ድርጊት የመቋቋም ችሎታን ሳይሆን ስንፍናን ይጠቁማል። ስንተኛ ሰውነታችን እንቅልፍን ይስባል እና በዚሁ ቅስፈት መንፈሳችን ሊከተል ይችላል። ጠላት የትኛውንም የመንፈሳዊ ድካም ጊዜ ይጠቀማል። ስለዚህ ይህንን ተረዱ። ጸሎት መሳሪያ ነው። ልክ እንደ ማንኛውም መሳሪያ በአክብሮትና ንቁ በመሆን መጠቀምን ይጠይቃል። ወታደር በጦርነት እንደማይተኛ ሁሉ በመንፈሳዊ ተጋድሎ መሃልም ጋደም ማለት አንችልም። አሁን ስሙኝ። ይህ ማለት በአካል ተኝታችሁ ከሆነ እግዚአብሔር አይሰማችሁም ማለት አይደለም። በእርግጥ ይሰማችኋል። ግን መርሆ ይህ ነው። በመጠባበቅ በንቃትና በእምነት እየጸለያችሁ ነው ወይስ ተለምዶዊ በሆነ በምቾትና በመንፈሳዊ ድካም እየጸለያችሁ ነው? የጠላት ዓላማ በመንፈስ እንድትተኙ ማድረግና በመንፈስ እንድትረበሹ ማድረግ ነው። ተኝተን ስንጸልይ ጸሎትን ወደ ልማዳዊ ስርዓት የመቀየር አደጋ ውስጥ እንገባለን። እግዚአብሔር በዙፋኑ ፊት በድፍረት እንድንቀርብ ጠርቶን አለ። ንቁ፣ ዝግጁ ሁኑ። ምክንያቱም በጸሎት ወቅት የሚኖረን አቋም የልባችንን አቋም ያሳያል። ልባችን ሙሉ በሙሉ ከተሰጠና ጠላትን ለመቃወም ጸንቶ ከቆመ ሰውነታችን ይህንኑ አቋም ያንጸባርቃል። ከልምዶታችሁ ብቻ አትጸልዩ፣ በሙሉ ልባችሁ ጸልዩ። በጸለይን ቁጥር እግዚአብሔር የበላይ መሆኑን እናሳያለን። የዲያብሎስን ማታለያዎች እንቃወማለን። የእግዚአብሔርን እቅድ ለመከተል እንመርጣለን። ይህ የመስነፍ ጊዜ አይደለም። በመንፈስ ታጥቆ ለመቆም ጊዜው ነው። ለመዋጋትና በድል አድራጊነት ለማመን ጊዜው ነው። ስለ አቋቋማችን መጽሐፍ ቅዱስ ይነግረናል። ይህ ስለ ሃይማኖታዊ ሥርዓት አይደለም፣ ስለ አክብሮት ነው። ዝግጁ ስለ መሆን ነው። በተቀደሰ መሬት ላይ እንደ ቆማችሁ ስለ ማወቅ ነው። ሙሴን አስታውሱ። እግዚአብሔርም ጫማህን አውልቅ አለው። ለምን? ምክንያቱም የቆመበት ምድር የተቀደሰ ስለ ነበረ። በድንኳን ውስጥ አልተንበረከከም፤ ይልቁንም ከእግዚአብሔር ለመስማት ዝግጁ ሆኖ በእሳቱ ቁጥቋጦ ፊት ቆመ። ዳዊት እግዚአብሔርን በእውነት የሚወድ ሰው ቆሞ እጆቹን ዘርግቶ በነፃነት አምልኳለ። ነህምያ የእግዚአብሔርን እርዳታ በፈለገ ጊዜ ትህትናንና እምነትን በማሳየት ተንበርክኳል። እነዚህ አቋቋሞች በዘፈቀደ አልነበሩም፤ አንድ ትርጉምን ተሸክመዋል። ሙሉ በሙሉ እጅ የሰጠ ልብን አሳይተዋል። ስለዚህ ዛሬ እጠይቃችኋለሁ፣ በእግዚአብሔር ፊት ራሳችሁን እንዴት ነው የምታቀርቡት? መተኛት ቀላል ሊሆን ይችላል፣ ግን ለመቆም ጊዜው አሁን ነው። በአካልና በመንፈስ እንደ ተዋጊ ለመጸለይ ጊዜው አሁን ነው ምክንያቱም ጸሎት ጸጥ ያለ ጊዜ ብቻ አይደለም የተቀደሰ ጦርነት ነው እና ተዋጊዎች በጦር ሜዳ ላይ አይተኙም ይነሳሉ ይዋጋሉ ያሸንፋሉ በአምልኮ ውስጥ ያለ አቋም አክብሮትና ዝግጁነት እንደዚሁም ኃይል የጸሎት መሰረት ነው ዕብራውያን 1228 በአክብሮትና በፍርሃት እግዚአብሔርን ደስ የሚያሰኝ አምልኮ እንድናቀርብ ይነግረናል። የአክብሮት ረቂቅ ስሜት ብቻ ሳይሆን በእግዚአብሔር ፊት የምንቀርብበት መንገድ ውስጥ የተካተተ ነው። አቋማችን የእግዚአብሔርን ቅድስናና የጸሎትን ኃይል ምን ያህል በቁም ነገር እንደምንመለከት ያሳያል። በአክብሮት ስንቀርብ ሰውነታችንና ልባችን የእርሱን መገኘት ለማክበር ይጣጣማሉ። ይህ መጣጣም የእግዚአብሔር ኃይል የሚንቀሳቀስበትን ተአምራት የሚሆንበትንና የጠላት ቁጥጥር መሰበር የሚጀምርበትን ቦታ ይፈጥራል። በጸሎቱ ውስጥ ዝግጁነት እንዲሁ ወሳኝ ነው። ንቁ እንድንሆን ተጠርተናል። ወደ ፈተና እንዳንገባ ንቁ ሆነን እንድንጸልይ የንቃት አካላዊም መንፈሳዊም የሆነ የንቃት አቋም ይጠይቃል። ንቁ ስንሆን ጸሎታችን የጠላትን ጥቃት የሚቋቋም ኃይለኛ የእምነት መገለጫ ይሆናል። እንግዲህ አቋማችን ለመሳተፍ ለመጸለይና ለመጽናት ያለንን ዝግጁነት ያንጸባርቃል። በመጨረሻም በጸሎት ውስጥ ያለ አቋም ቋንቋ ነው፣ የልባችንን አቋም ለእግዚአብሔር ለመንፈሳዊውም ዓለም የምናስተላልፍበት መንገድ ነው። የአክብሮትና የዝግጁነት አቋምን ስንመርጥ እንዲህ እንላለን ይህን ጊዜ በቁም ነገር እመለከተዋለሁ። የእግዚአብሔርን ኃይል ለመገናኘት ዝግጁ ነኝ። በዚህ ውጊያ ለመቆም ተዘጋጅቻለሁ እንላለን። የግንኙነት ወሳኝ ነው። ምክንያቱም ጸሎት የምንነጋገረው ቃል ብቻ ሳይሆን በሙሉ ማንነታችን የምንገልጸው የልባችን አቋም ጭምር ነው። አቋማችን በመንፈሳዊ ገጠመኝ ውስጥ ለሚቀጥለው ነገር ሁኔታን ይፈጥራል። የጸሎታችንን ጥልቀት፣ ኃይልና ውጤታማነት ይነካል። መጽሐፍ ቅዱስ ጸሎት እንዴት መቅረብ እንዳለበት የሚያሳዩ ብዙ ምሳሌዎችን ይዟል። በግድየለሽነት ወይም በቸልተኝነት ሳይሆን በዓላማ በትኩረትና፣ ብዙውን ጊዜ በአካላዊ ተሳትፎ ጭምር እንደሆነ እነዚህ የመጽሐፍ ቅዱስ ዘገባዎች ጸሎት ንቁና ዓላማ ያለው ልምምድ መሆኑን ያስተምሩናል፣ በእግዚአብሔር ፊት የምንቀርብበትን ኃይልና የተሳተፍንበትን መንፈሳዊ ውጊያ ክብደት በመግለጽ በጸሎት ውስጥ ያለን አቋምና አመለካከት በጣም አስፈላጊ መሆናቸውን ያሳያሉ። በዳንኤል 6 ላይ ዳንኤል ከንጉሥ ዳሪዮስ በቀር ሌላ አምላክ ወይም ሰው የሚያመልክ ሁሉ ወደ አንበሳ ጉድጓድ እንደሚጣል የሚያዘውን አዋጅ በሰማ ጊዜ ጸሎቱን አላቋረጠም። ነገር ግን እንዴት እንደጸለየ ልብ በሉ። በቀን ሦስት ጊዜ ጸልይ ነበር። መስኮቶቹንም ወደ ኢየሩሳሌም ከፍቶ በእግዚአብሔር ፊት በጸሎትና በምስጋና ይንበረከክ ነበር። የዳንኤል አቋም ሆን ተብሎ የተደረገና ጽኑ ነበር። በአክብሮትና በመደገፍ አካላዊ የጸሎት ተሳትፎ ነበረው። መንበርከኩ የትህትናና የመታዘዝ አቋም ብቻ ሳይሆን የጥንካሬና የቁርጠኝነትን መግለጫ ነበር። በአደጋው መካከል ጸንቶ ቆሟል። ስጋት ቢኖርበትም እንኳ ራሱን በእግዚአብሔር ፊት አኑሯል። ተቃውሞ ቢገጥምም ቁርጠኝነትንና ዓላማን ይጠይቃል። ሌላው ኃይለኛ ምሳሌ ደግሞ ኢየሱስ ራሱ ነው። በምድራዊ አገልግሎት ወቅት ኢየሱስ ብዙውን ጊዜ ለመጸለይ ወደ ገለልተኛ ቦታዎች ይወጣ ነበር። በእነዚያ ጸጥታ በሰፈነባቸው ጊዜያትም ቢሆን የእሱ አቋም ትርጉም ያለው ነበር። በምቾት ተዘርግቶ አልነበረም። በመንፈሳዊ ትግል ውስጥ ሙሉ በሙሉ ተጠምዶ ነበር። ለሚመጣውም ነገር ይማልድ ነበር። አቋሙ የጸሎቱን ጥልቀትና የዚያን ጊዜ አንገብጋቢነት ገልጿል። ይህ እንደሚያሳየው ጸሎት ከባድ ሥራ እንደሆነ፣ አንዳንድ ጊዜ ኃይለኛ አንዳንድ ጊዜ ደግሞ የሚያም እና የሰውነትንና የመንፈስን ሙሉ ተሳትፎ እንደሚጠይቅ ነው። መዝሙረኞችም በተለይም ዳዊት ይህን ሥርዓትን ያሳያል። ዳዊት ብዙውን ጊዜ ስለ መንበርከክ፣ እጆቹን ስለማንሳት ወይም በጌታ ፊት ስለ መውደቅ ይናገራል። እነዚህ አቋሞች ድንገተኛ አልነበሩም። የአምልኮ የመገዛት መገለጫዎች ነበሩ። የአምልኮ የመታዘዝና የአንገብጋቢነት መገለጫዎች ነበሩ። የመንበርከክ ወይም እጆችን የማንሳት አካላዊ ድርጊት የቃል ጸሎትን አልተካም፤ ይልቁንም አጠናከረው፣ ከእግዚአብሔር ጋር ለሚደረገው ግንኙነት አዲስ ትርጉም ጨመረለት። ነህምያ ሌላ ምሳሌ ይሰጠናል። የኢየሩሳሌም ቅጥር መፍረሱን ሲሰማ አለቀሰ፣ አዘነ፣ ጾመ እና በሰማይ አምላክ ፊት ጸለየ። ይህ አቋም በሐዘንና በቅንነት መጸለይ ጥልቅ የሆነ መንፈሳዊ ተሳትፎን አሳይቷል። እሱ በሐዘኑ ውስጥ ብቻ አልነበረም፣ ይልቁንም ንቁ የሆነ ለቅሶና ልመና፣ የመንፈሳዊ ሸክሙ አካላዊ መገለጫና ለእግዚአብሔር ጣልቃ ግብነት ያለው ጥገኝነት ነበር። እነዚህ የመጽሐፍ ቅዱስ ምሳሌዎች ገልጽ ናቸው። ጸሎት ሙሉ በሙሉ በአካል በነፍስና በመንፈስ መሳተፍን ይጠይቃል። ለቸልተኛ ወይም ለግማሽ ልብ አመለካከቶች ጊዜው አይደለም። በጸሎት የምንይዘው አቋም የልባችን አቋምን ያንጸባርቃል። በኢየሱስ በዳንኤል በዳዊትና በነሐምያ የታዩት ንቁና ዓላማ ያላቸው የአቋም ጸሎቶች የመንፈሳዊ ዲሲፕሊንና የጦርነት ተግባሮች መሆናቸውን ያስተምሩናል። ጸሎት ሙሉ ትኩረታችንን ይጠይቃል እና ብዙውን ጊዜ አካላዊ መገለጫን ይጠይቃል። እነዚህን ምሳሌዎች ስንቀበል የጸሎት አቋም ወግ ወይም ስርዓት ብቻ እንዳልሆነ መገንዘብ እንጀምራለን። እሱ የመንፈሳዊ ገጠመኝ ወሳኝ ክፍል ነው፣ ከእግዚአብሔር ጋር ያለንን ግንኙነት የሚቀርጽና በጸሎታችን የሚፈሰውን ኃይል የሚወስን ነው። በጸሎት ጊዜ መተኛት አካላዊ አቋቋምን ብቻ ላያመለክት ይችላል። የጸሎታችንን ውጤታማነት እንቅፋት የሚሆንብን መንፈሳዊ ሁኔታ ሊያንጸባርቅ ይችላል። የመተኛት አቋም በተፈጥሮ ከእረፍት ከመዝናናትና ከእንቅልፍ ጋር የተያያዘ ነው። እናም እረፍት ለሰውነታችንና ለመንፈሳችን አስፈላጊ ቢሆንም ጸሎት ንቁ መሆንን ይጠይቃል። ተኝቶ መጸለይ አንዳንድ ጊዜ ሊያበላሽ ይችላል። ቅዱሳት መጽሐፍት ከመንፈሳዊ ግዴለሽነት ያስጠነቅቁናል እና በጸሎት ጊዜ መተኛት ከአምላክ ጋር በዓላማ ከመነጋገር ይልቅ በሥጋ መዛለንና ግዴለሽነትን ሊያሳይ ይችላል። በብዙ ቦታዎች መጽሐፍ ቅዱስ መንፈሳዊ ሁኔታዎችን ለመወከል መንቃትንና መተኛትን ያነጻጽራል። መንቃት ማለት ንቁ መሆን፣ ዝግጁ መሆን የትኩረት መኖርና ወደ እግዚአብሔር መቅረብ ማለት ሲሆን መተኛት ወይ ማንቀላፋት ብዙ ጊዜ ተጋላጭነትን ቸልተኝነትንና መንፈሳዊ ድንዛዜን ይጠቁማል። ለምሳሌ በማቴዎስ 26:41 ኢየሱስ ደቀ መዛሙርቱን እንዲህ ሲል አስጠንቅቋል። ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ለመጸለይ በምንተኛበት ጊዜ መንፈሳችንን እንዲደነዝዝ ወይም እንዲዘናጋ ለምፈቅድ እንችላለን። በብቃት የመጸለይ አቅማችንን ይቀንሳል። የመተኛት አቋም እጅ መስጠትን ሊያመለክት ይችላል፣ ነገር ግን ሁል ጊዜ በጥሩ መንገድ አይደለም። ጸሎት ግን ከዚህ በተቃራኒ ሁኔታ ጥንካሬን፣ ጽናትንና በመንፈሳዊ ጦርነት ውስጥ ለመቆም ፍላጎትን ያሳያል። እስቲ አስቡት፣ አንድ ወታደር በጦርነት መካከል ሲተኛ የሚያመለክተው መሸነፍን ወይም ማፈግፈግን ነው። በተመሳሳይም ተኝተን ስንጸልይ የደከመን ከልቡ ያልሆነን ወይም በእጃችን ላለው መንፈሳዊ ተቃውሞ ያልተዘጋጀን ልብ ያሳያል። አሁን አካላዊ ድካም እረፍት የሚጠይቅበት ጊዜ አለ። ነገር ግን ተኝቶ መጸለይ የተለመደ ዘይቤ በሚሆንበት ጊዜ የመንፈሳዊ ንቃትና የትጋት እጦት ምልክት አደጋ ላይ ናችሁ። ተኝቶ መጸለይ ለትኩረት መከፋፈልና ለሀሳብ መበታተን በር ይከፍታል። አእምሮ ይቅበዘበዛል፣ አይኖች ይዘጋሉ፣ እናም በዝግታ ልብ ከጠንካራ ጸሎት ይርቃል። ጠላት ይህንን ተጋላጭነት ያውቃል። እሱ ሁል ጊዜ በርብሻ ወቅት አይጠቃም። አንዳንድ ጊዜ የምንንሸራተትበትን ተስማሚ የሆነ ጸጥታን ይጠብቃል። ለዚህም ነው ቅዱሳት መጻሕፍት የተሳትፎ አቋሞችን ከፍ የሚያደርጉት፤ መንበርከክን መቆምንና እጆችን ማንሳትን። እነዚህ አካላዊ መገለጫዎች ትኩረት እንድንሰጥ ይረዱናል። በእግዚአብሔር ፊት ትጋትን፣ አክብሮትንና ዝግጁነትን ያመለክታሉ። መጽሐፍ ቅዱስ ብዙውን ጊዜ ጸሎትን መላውን የሰው አካል የሚመለከት ተግባር አድርጎ ይገልጸዋል፤ አእምሮን፣ አካልንና መንፈስን። መንበርከክ ትህትናን ያሳያል፣ መቆም ቁርጠኝነትን ያሳያል። እጆችን ማንሳት ጥገኝነትንና መጠበቅን ያመለክታል። ተኝተን ስንጸልይ ሳናስበው ከዚህ የተሳትፎ ደረጃ ልንነጠል እንችላለን። ጸሎት ልማዳዊ እየሆነብን ይመጣል። ቃላቶቻችን እሳታቸውን ሊያጡ ይችላሉ። ትኩረታችን እየደበዘዘ ይሄዳል እና መንግሥተ ሰማያትን ለማንቀሳቀስና ገሃነምን ለማንቀጥቀጥ ኃይሉን እናጣለን። ነገር ግን አደጋው በአካላዊ ሁኔታ ላይ ብቻ አይደለም፣ በሚወክለውም መንፈሳዊ አቋማችን ላይ ነው። ከእግዚአብሔር ጋር ስንሆን በጣም ዘና ማለት አደገኛ ነው። ሙሉ በሙሉ ከመሳተፍ ይልቅ በመንፈሳዊ ሰነፍ ያደርገናል እና ጠላት የሚፈልገው ይህን ነው፣ ወደ መንፈሳዊ እንቅልፍ እንድንወሰድ። የሚያንቀላፉ አማኞች አይዋጉም። የሚያንቀላፉ አማኞች አይማልዱም። ሰነፍ አማኞች ክፋትን አያሸንፉም። ተኝቶ መጸለይ ለዚህ መንፈሳዊ እንቅልፍ በር ይከፍታል። ለጥርጣሬ፣ ለተስፋ መቁረጥና ለመከፋፈል ተጋላጭ እንድንሆን ያደርገናል። ጸሎት ላይ ተኝቶ መጸለይ ምንም ጉዳት የሌለው ሊመስል ይችላል፣ ነገር ግን የጸሎታችንን ኃይል ቀስ በቀስ ሊያዳክም ይችላል። ብዙውን ጊዜ ይህ የሚያሳየው ልባችን በምልጃ ከምንታገለው መንፈሳዊ ውጊያ ጋር ሙሉ በሙሉ እንዳልተባበረ ነው። እግዚአብሔር በጸሎት ውስጥ ትጋትን ከመመቻቸት የበለጠ ያከብራል። በእውነተኛ ስሜት በትዕግስትና፣ ሙሉ በሙሉ በተሰማራ መንፈስ ስንቀርበው ኃይሉ በሕይወታችን ውስጥ በኃይል እንዲገለጥ በርድር እንከፍታለን። ነገር ግን ጸሎትን እንደ ተራ ተግባር አመቺ ሲሆን ብቻ የምናደርገው ነገር አድርገን ከወሰድ ነው ተጽዕኖ የሌለው ባዶ ልምምድ የማድረግ አደጋ ውስጥ እንገባለን። በመጽሐፍ ቅዱስ ውስጥ የጸሎት ጥሪ ከእግዚአብሔር ጋር ለመገናኘት በጋለ ስሜት፣ በብርታት፣ በትጋትና በሚነድድ ፍላጎት እንድንጸል ያሳስበናል። ይህ አይነቱ ትጋት ደግሞ በምቾት ውስጥ ዘና በማለት ውስጥ አይገኝም። ብርቱ ጸሎት ሰማይንና ምድርን ያንቀጠቅጣል። ይህ አይነቱ ጸሎት እግዚአብሔር ጣልቃ መግባት እንደሚችልና ፈቃደኛ እንደሆነ ካለ ጥልቅ እምነት የሚመነጭ ነው። ያዕቆብ እንዲህ ሲል ጽፏል። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ይህ ውጤታማነት የሚመነጨው ከትጋት ጽኑና፣ ሙሉ በሙሉ ከተሰጠ የጸሎት ህይወት ነው። ጸሎትን ለመመቻቸት ስንል ስንጸል እግዚአብሔር በእኛ በኩል ሊለቅ የሚፈልገውን ጥልቅ ግንኙነትና ኃይልን እናጣለን። ተኝቶ መጸለይ ብዙውን ጊዜ ዲስፕሊንንና መንፈሳዊ ትኩረትን ከሚጠይቅ አቋም ይልቅ ቀላሉንና ምቹ የሆነውን መንገድ እንደመረጥን የሚያሳይ ምልክት ሊሆን ይችላል። ምቾትን መፈለግ ለእግዚአብሔር ምንም ዋጋ የማያስከፍለን ነገር እንድናቀርብ ያበረታታናል። ተኝቶ መጸለይ ቀላል ቢሆንም ለአእምሮ መበታተን፣ ለቀዘቀዘ ጸሎትና ለቀነሰ መንፈሳዊ ቅናት በር ይከፍታል። እግዚአብሔር በተለምዷዊ ተግባር አይነካም፤ የሚነካው በልብ ትጋትና ጥንካሬ ነው። ከእውነተኛ ጥማትና ሆን ተብሎ ከሚደረግ ፍለጋ የሚመነጩ ጸሎቶችን ያከብራል። በመጽሐፍ ቅዱስ ውስጥ ትጋት የተሞላበት ጸሎት ብዙውን ጊዜ ጥረትና ሆን ተብሎ የሚደረጉ አካላዊ አቋሞችን ያካትታል። ለምሳሌ መንበርከክ፣ መቆም፣ እጅን ማንሳት ወይም በግንባር መውደቅ። እነዚህ ድርጊቶች ከምቾት በላይ ያደርጉናል፣ ዲሲፕሊንን ያከብራሉ፣ ትኩረትን ይፈጥራሉ እንዲሁም አክብሮትን ይገልጻሉ። ጸሎት ተራ ውይይት ሳይሆን ቅዱስ ግንኙነት መሆኑን ያስታውሱናል። እነዚህ አኳኖች እግዚአብሔር የሚያከብረውን አይነት ትጋትና ፍቅርን ያሳያሉ። ከእርሱ ጋር ለመገናኘትና በመንፈሳዊ ውጊያ ጸንተን ለመቆም ቁም ነገረኛ እንደሆነን ያሳያሉ። በትጋት ስንጸልይ ከእግዚአብሔር ለመቀበል ራሳችንን እናዘጋጃለን። በእርግጥ በጸሎት ጥንካሬ ውስጥ እምነት ያጠነክረናል፣ ውጤቶችም ይመጣሉ። መጽሐፍ ቅዱስ በትጋት በጸለዩ ሰዎች ታሪኮች የተሞላ ሲሆን ከዚያም በኋላ ተአምራዊ ውጤቶች ተከትለዋል። ሐና በትጋት ልጅ ለማግኘት ስትጸልይ ልጅ ተሰጥቷታል። ኤልያስ ሲጸልይ ከሰማይ እሳት አውርዷል። ጳውሎስና ሲላስ በእስር ቤት ሲጸልዩና ሲዘምሩ ሰንሰለታቸው ከእጃቸው ወድቋል። እነዚህ እያንዳንዱ ምሳሌዎች ከምቾት ያለፈ የጸሎት ህይወትን ያሳያሉ። በጸሎቶቻቸው ኃይለኛ የነበሩት ሰውነታቸውን፣ ነፍሳቸውንና መንፈሳቸውን ሙሉ በሙሉ ስለሰጡ ነበር። እግዚአብሔር እኛም በእንደዚህ አይነት ትጋት እንድንቀርበው ይፈልጋል። ዝም ብለን ወይም በምቾት ሳይሆን በድፍረት በልበ ሙሉነትና በፍቅር በፊቱ እንድንቀርብ ይጋብዘናል። በጸሎት ውስጥ አካላዊ ዲሲፕሊን በጣም አስፈላጊ ነው። መንፈሳዊ ትኩረታችንን ያጠነክራል እና በእግዚአብሔር ፊት የአክብሮትና የንቃት አቋም እንድንይዝ ይረዳናል። ሰውነታችንና መንፈሳችን በጣም የተሳሰሩ ናቸው። በአካል በጸሎት የምንሳተፍበት መንገድ በአእምሮዊና በመንፈሳዊ ሁኔታችን ላይ ተጽዕኖ ያደርጋል። እንደ መንበርከክ ወይም መቆም ያሉ አቋሞችን በምንመርጥበት ጊዜ፣ ሆን ብለን ወደ ጸሎት ለመቅረብ ራሳችንን እናሰለጥናለን። ይህ አይነቱ ስርዓት ትኩረትን የሚከፋፍሉ ነገሮችን ይዋጋል፣ ትኩረትን ይጨምራል፣ እና አጠቃላይ የጸሎት ልምድን ይጨምራል። ዝቅ ብሎ መቆምና መንበርከክ ባህል ብቻ አይደለም፤ ሰማይ ለመስማት ዘንበል ሲል ስጋችንን ወቅቱን እንዲያከብር ማሰልጠን ነው። በአካልና በመንፈስ መካከል ግንኙነት አለ። በጸሎት ውስጥ ያለን አካላዊ አቋም የመንፈሳዊ ግንኙነት አይነት ይሆናል። ስለ ዝግጁነታችን ትሕትናችንና ጥገኝነታችን በመንፈሳዊ ዓለም ውስጥ የሚያሳይ ምልክት ነው። ሰውነታችን እና መንፈሳችን በጸሎት ሲተባበሩ ልምዱ ጠለቅ ያለ የበለጠ ኃይለኛና፣ በእውነት የሚለውጥ ይሆናል። በመሠረቱ በጸሎት ውስጥ አካላዊ ዲሲፕሊን ስለ ሕጋዊነት ወይም ግትር ሥርዓት ጠባቂነት አይደለም። እግዚአብሔርን ሙሉ በሙሉ እና ያለ ትኩረት መከፋፈል ለማግኘት ቦታን መፍጠር ነው። እርሱን በራሳችን አካል አእምሮና መንፈስ ስለማክበር ነው። ይህ አይነቱ ዲሲፕሊን መንፈሳዊ ትኩረታችንን ያጎላል፣ ጸሎታችንንም በየቀኑ በምንጋፈጠው በማይታዩ ጦርነቶች ውስጥ ጠንካራ መሳሪያ ያድርገዋል።